እስከ መቼ ድረስ ነው የዛን ጊዜ ቢሆን ኖሮ እያልን የምንኖረው? አስቡት እስኪ፣ የዛን ጊዜ ቢሆን ኖሮ ግን እስከ መቼ ነው እንደዚህ የምንለው? ቤት የለህም ወይ ስንባል በሰዓቱ መሬት ሳልይዝ፣ በሰዓቱ እቃ ሳይወደድ ሳልገዛ፣ መንጃ ፈቃድ የለህም ወይ ሲሉ ውይ፣ በአንድ ሺህ ብር ሲወጣ በሰዓቱ ሳላወጣ፣ መኪና ገዛ ሞይ ውይ፣ ቪስ እኮ በአራት መቶ ሺህ ስትሸጥ ሳልገዛ፣ አይታችሁ ታላረን አደለም አንድ መቶ አርባ ሺህ ብር ሁሉ ነበረች። የዛን ጊዜ እኮ የሚገርም የስንት ብር እንደነበረ የልገር አካውንት ቁጭት ማውራት ብቻ ታሪክ ማውራት ብቻ አይደለም። አሁን የሚሊዮነሮች መንገድ እጅ ላይ ባለ ጊዜ እጅ ላይ ባለ ገንዘብ ጀምር ነው የተባልከው። የመንግስት ሰራተኛ ነ ወይስ የግል ድርጅት ተቀጣሪ ነ? አንድ ሰዓት የለም የባከነ። በዛች በአንድ ሰዓት ራስ የምሰራው ቢዝነስ ፕላን አዘጋጅተናል። ደሀ ነ፣ የቀን ሰራተኛ ነ፣ ልጆች አሳዳጊ ነ፣ ሱስ ያለባቸው ሰዎች ሱስ አቁሙ ነ ያልነው